አሜሪካ የሶሪያውን ፕሬዝዳንት ከአሸባሪ መዝገብ መሰርዟን ገለጸች። የሶርያው ፕሬዝዳንት ከአሜሪካ ዓለም አቀፍ አሸባሪ ዝርዝር ውስጥ ከወጡ በኋላ ለይፋዊ ጉብኝት ዋሽንግተን ገብተዋል። የሶሪያው ፕሬዝዳንት አሕመድ አልሻራ በአሜሪካ ተጥሎባቸው የነበረውን ዓለም አቀፍ አሸባሪ የሚለውን ፍረጃ በይፋ ከተነሳ በኋላ ለሁለት ቀናት ይፋው የስራ ጉብኝት ዋሽንግተን መግባታቸው ተገልጿል። አህመድ አል ሻራ መንግስት በሽር አል አሳድን ከስልጣን ካስወገደ ከ11 ወራት በኋላ ሰኞ ዕለት ዋይት ሃውስ ዶናልድ ትራምፕን ያገኛሉ ተብሎ ይጠበቃል። ሻራ ወደ ስልጣን ከመጡበት ጊዜ አንስቶ ሶሪያን በዓለም አቀፍ መድረክ ላይ ለመወከል የተለያዩ እርምጃዎችን እየወሰዱ ይገኛሉ። አሳድ በስልጣን ላይ በነበሩበትና ለ13 ዓመት የዘለቀውን የእርስ በርስ ጦርነት በቀጠለበት ወቅት ሶሪያ ከዓለም አቀፍ መድረክ ተገልላ ቆይታለች። ፕሬዚዳንት ሻራ በመስከረም ወደ አሜሪካ ተጉዘው በተባበሩት መንግስታት አጠቃላይ ጉባኤ ላይ የተገኙ ሲሆን በወቅቱም ሶሪያ በዓለም ላይ የሚገባትን ስፍራ ዳግም ትይዛለች በማለት የዓለም መሪዎች የጣሉትን ማዕቀብ እንዲያነሱ ጠይቀው ነበር። የአሜሪካ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ የሆኑት ቶሚ ፒጎት በመግለጫቸው እንዳስታወቁት ሚኒስቴር ማርኮ ሮቢዮ የአልሻራን ስም ከተጠቀሰው ዝርዝር ላይ አንስተዋል ብለዋል።